አምላኪ ሆይ ውድ ባሌን አድንልኝ፣ እባካ አትርፍልኝ። ደግሞ ለዚህ ምክንያቱ የኔ በደል ነው። ይህ ሁሉ የኔ ጥፋት ነው። ይህ ሁሉ የተፈጠረው እንደሚገባ ስላልለመንኩ በሚገባ ለብክ በጸሎቴ ስላልጠጋው ጾም ጸሎቴ ትክክል ስላልሆነ ነው። የአፌ ቃል ሰዎችን ከመጠገን ይልቅ የሚሰብር ስለሆነ ነው። ከዚህ በኋላ ግን ባሌን አትርፍልኝ እንጂ ለአንተ የተሰጠ ህይወት ይኖረኛል። እባክህ አምላክ። የተለመነ ዶክተር እውነቱን ንገረኝና፣ ቁርጥ የለውም ባለ ይተርፋል። ቅድም ከዶክተሮቹ ጋር ብዙ ነገር ስታወሩ ነበር። ሰላም፣ ተረጋጊ። የእሱ በህይወት መቆየት እኮ የሁላችንም ናፍቆት ነው። ለአንቺ ባለቤትሽ ቢሆን እኮ አለ። እኔ እኮ ወንድሜ ነው። ምን ላድርግ ዶክተር፣ ጫንቆኝ እኮ ነው፣ ጫንቆኝ። አይዞሽ፣ መትረፍ ሁሉ ይተርፋል። ግን ግን። ምን ዶክተር ብቻ እሱ ይትረፍልኝ እንጂ ችግር የለው፣ ምንም ችግር የለው። ነገርኩሽ እኮ ተርፈዋል፣ ግን ትንሽ ችግር አለው። ምን ዶክተር? ዶክተር ቆሞ መሄድ አይችልም፣ እጅና እግሩም ይታዘዝለታል። ስራ ለመስራት ምንም አያስቸግረውም። እንዴ ታዲያ ቆሞ መሄድ ከቻለ ስራውን መስራት ከቻለ ታዲያ እኔ ምን እንፈልጋለሁ? ዶክተር ምን ፈልጋለሁ? እሱን ይችላል እሱን በደምብ ይችላል። ዶክተር ማውራት ማውራት ይችላል አይደል? ይችላል። ነገርኩሽ እኮ ከትንሽ ደቂቃዎች በኋላ ይነቃል። ከነቃ በኋላ ደግሞ መራመድ ብቻ አይደለም መሮጥም ሁሉ ይችላል። ታዲያ ምን እፈልጋለሁ? ተመስገን፣ ተመስገን አምላኬ፣ ጸሎቴን የምትሰማ ቸር አምላኬ ተመስገን፣ ተመስገን። በመኪናው ግጭት ወቅት በሚወርቅበት ሰዓት ላይ የራስ ቁሎ ከአስፓልቱ ጋር ስለተጋጨ ትንሽ ጉዳት ደርሶበታል። ያም ጉዳት ደግሞ የአእምሮውን ትንሽ የማሰብ ክፍሉን አዛብቶታል። እሺ። ከዚህም የተነሳ ከዚህ በኋላ በሚኖረው ህይወቱ እውነቱን ብቻ የሚናገር ያየውን የማይደብቅ ተንኮልና ክፋትን ሲያይ በዛው ቅጽበት የሚናገር ሀቅን ፍርጥ የሚያደርግ ሲሆን፣ የሚሆን እንዴ ዶክተርዬ? ታዲያ ምን ችግር አለው? ምን ችግር አለው ታዲያ? ፈጣሪ ደግሞ እንደለመንኩት ባሌም እኔም እውነተኛ ሆነን መኖር እንቀጥላለን ማለት እኮ ነው። ዶክተር ምን መሰለ ይሰላል ማህበረሰብ ውስጥ አንድ ላይ ስትኖሪ አንዳንድ ነገሮችን አይተሽ እንዳላየሽ ሰምተሽ እንዳልሰማሽ ሆነሽ ነው የምታልፈው። ከዚህ በኋላ የምናስመስለው የምንደብቀውም ነገር አይኖርም። እኔም ባሌም ለፈጣሪያችን ታማኝና እውነተኛ ሆነን እንኖራለን። አልገባሽም? ሰላም፣ ይኸውልሽ የተጣሉ ባልና ሚስቶችን ዋሽተን ማስታረቅ ሊኖርብን ይችላል። ይሄ ደግሞ ባህላችን ነው የተገነባን የትዳር አብሮነትን ላለማፍረስ ፒተር ሙት ይሄ ነገር በጭራሽ አያስማማኝም፣ በጭራሽ አያስማማኝም። ብቻ እሱ ይዳንልኝ እንጂ እንዴ፣ ዶክተር! ነቃ! ወይኔ! አዎ፣ ነቃ ነቃ። ምግብ ላቅርብለት አይደል? አዎ፣ የሚበላስ ጥሩ ነው። ልጨምርልኝ እኔ ጌታ ትንሽ ስለራበኝ ነው ጥርግ አድርጌ የበላሁት። አንቺ የምሰሪ ምግብ አንድ ቀን ጥሞኛ ያቅ? ከተጋባችሁ ጀምሮ አንድ አመት ሙሉ እያበሰለች ስታበላ ቆይታ። እኔ ብዙ ጊዜ ጠይቃት ውጭ ነበር የምበላው። እናንተን ሁሉኑ ብዬ የማልጋብዛችሁ እኮ ምግቧ ስለማይጥም ነው። ይህንንማ እሷም ትነግራለች። ምን ብላ? እኛ ቤት እኮ ሁላችንም ሴቶች ሙያ የለንም እናታችን እንኳ ሙያ የላትም ትለኛለች። በቃ ዛሬ ጥሩ እሆናለሁ። ዛሬ ረፍት አድርግና ነገ አንድ ላይ እንወጣለን። መንቀሳቀስ ትጀምራለህ። እኔ ደሞ ሪድ አትቆይም። መሄድ አለብኝ አንድ ፓርታይ የምሰራው ስራ ስላለ ከሰዓት መግባት አለብኝ። አዎ ወንድሜ መሄድ አለብህ። ሁለት ሶስት ቦታ ሩጥ ሩጥ ብለህ ገቢን ካልደጎም ኑሮውን የምትችሉ አረግ እንኳን በቅርቡ የተወለደ ወተትና ዳይፐር አምጡ አምጡ የሚል ህፃን ልጅ ተጨምሮበት ደግሞ ይህም አንገረ ወፏ በለ የልጁ እናት ነች። ያለሁበት ያለውበት ድረስ መታ። ከአደጋው በፊት የነገረችኝ ይህን። መቼም ባለቤትህ ህይወት ከሰማች ቀጥታ ፍችን የምጠይቀው በቃ። በቃ ሌሊት ብትሄድ ነው የሚሻለው።

ሰላም ነው። ትርሶት ወይዘሮ ጥሩ ወርቅ ነው። አይ ንግግሩ እኮ ቅቤ ነው፣ ምላሱ ማር ነው። ጠጋ ብሎ ሰው ካላየውት መቼም ክፋቱ አይታወቅም። ወርቅ ሰው እያወራ ታቋርጫለሽ፣ እንደ ወሬ ነውር ነው። ወይዘሮ ጥሩወርቅ ይስጥልኝ፣ ስለ ደወሉ በጣም አመሰግናለሁ። ወይዘሮ ጥሩወርቅ ግን እጅግ ሲበዛ ራስ ወዳድ እና ስግብግብ፣ ደግሞ ምን አድርጌ ይላሉ አረብ ሀገር የነበረች እህቶ የምትልክልትን ገንዘብ ለራሱ ኮንዶሚኒየም ቤት ገዝተው ሲኖሩ እርሷ ስትመጣ በባዶ አላባረሯትም? እንዲያ አምስት ሳንቲም የለሽም ብለው፣ አሁን እርሱ ከፈጣሪ ጋር ተጠግተው በመኖሪያው የዚህ ያህል ሸፍጥና ክፋት ምን ያደርግልዎታል? እረ አምላክ የማይወደውም ይተው። እኔ ማ ለመጣ ነበር። ከባድ ነው። ቆይ ቆይ እንዳይዘጉት ወይዘሮ ጥሩወርቅ እያወራሁት አይደለም እንዴ በተንኮል እስኪ ቆይ እያወራሁ አይደል እንዴ እሳቸው ጋር አይ እርስዎ ጋር አይደለም ቆይ አንድ በተንኮል የተገዛ ቤት ውስጥ እየኖሩ ከጎረቤት ጋር ሰው መስለው ሲኖሩ ትንሽ አይከብድዎትም ኧረ ፈጣሪ ምፍሮ የዛች ሴት እንባ መቼም እንቅልፍ ማይነሳዎት ከሆነ እርስዎ ጠንካራ ሰው ነዎት እርስዎ ማለት እኮ ዘጉት እውነት ሲነገር ሰው አይወዱ። አታሳዝንም? ያቺ ሚስኪን ቤተሰባቸው ሚስኪን እህታቸው የማይራሩ ሰው ናቸው። እስኪ እረፍት አድርጊ። አይ ሰላምዬ፣ እንዴት ነሽ? ኢሳያስ እንዴት ነው ተሻለው? ይመስገን አሁን በጣም ደህና ነው። አሁን ነገ፣ አረ እባክሽ ምግብ ምናምን መቅመስ ጀመረ። ሁ እግዚአብሔር ይመስገን። በቃ በኋላ ከአጎቴ እና ከአክስቴ ጋር አብረን እንመጣለን። አይ አይ፣ ይኸውልሽ ሰሞኑን ብትመጡ ይሻላል። አሁን እሱ ብቻውን ትንሽ አረፍ በል። ሰሞኑን ትመጣላችሁ። ምን ሆነሻል? እነሱ እንኳን ባይመጡ እኔ ወደ በኋላ እመጣለሁ። ምስርዬ በቃ ግዴለሽ፣ ማትጨነቂ እሱ በጣም ደህና ሆኗል። እንዴ ምን ሆነሽ አለቴ? ጭራሽ አደርጋ ደርሶበት ሳልጠይቀው እስከ ዛሬ። ግዴለሽ ውድ እህቴ፣ ዛሬ ብትመጪ ነው የሚሻለው። ማለት ዛሬ ብትመጪ ነው የሚሻለው ለማለት ፈልገሽ ነው። ለማንኛውም ያለኝ እረፍት ዛሬ ስለሆነ እመጣለሁ። ቻው። ምግብ አንቺ መልክ ብቻ ደግሞ ጥሩ ምግብ ልስራለት ያለሽ እንደ ሞያ እንዳለው ሰው ይልቅ ልቤን አሸፍቶት እንዳገባሽ ያደረገኝን ያን ጣፋት ጨዋታሽን አምጪልኝ ባ ምን አይነት ጣጣ ውስጥ ገባ ወይ? እንዴት አባት አድርጌ ነው እዚህ ቤት ውስጥ ሰው እንዳይመጣ የማደርገው? በነገራችን ላይ ኢሱዬ ስልካችንን ዝግት ክታደርገን በቃ ማንም ሰው እንዳያገኘን በራችንን እንዘጋግተን እንተኛ እቅፍቅፍ ብለን አልናፈኩም? አንቺ በቅጡ ሳላገግም ሴት አፕ እየቀየርሽ ልትሰባብሪኝ ነው። አይ ውዴ፣ ምንም አላደርግም። በቃ ስለናፈክኝ እቅፍ አድርጌ መተኛት ብቻ ነው። አረ አሁን ሰው ለማቀፍ የሚሆን አቅም የለኝም። የኔ ውድ፣ ምን ይሻለኝ ያለሁን የቸገረ እኮ። እሺ በቃ ውዴ፣ ስልካችንን አጥፍተን በቃ በራችንን ዘግተን እኔ ከጎን ሆኜ አይን አይነህን እያየው አብረን እንተኛ ሰላም እየታይ እንጂ ምን ማለትሽ ነው? ከዚህ ሁሉ ጊዜ በኋላ ሰው ማየት የማይናፍቀኝ ይመስልሻል? በጣም ነው ሰው ማየት የናፈቀኝ። ትንሽ አረፍ እንድትል እኮ ብዬ ነው። እንዲያውም ወደ በኋላ አካባቢ ዘሽንቶች ና አብረን ዞር ዞር እንላለን። ባይሆን እሱ ጥሩ ሀሳብ ነው። ይዥው ወጥቼ ደበቅ ያለ ቦታ እስከ ምሽት ድረስ አቆይቼ ይዥው መመለስ። እንዲህ እያደረግኩኝ ከሰው ማረቅ ነው ያለብ፣ ሌላ ምን አቶ ሳሙኤል እንዴት ነው? የሚወዳች፣ ሰላም እንደምን ናቸው? ጤና ይስጥልኝ ጋሽ መርጊያ፣ ሰላም ሞት፣ እንደምን አሉ? እንኳን ደስ አለሽ። ኢሳያስ ከኮማ ወጥቶ ወደ ቤት እንደተመለሰ ሰምቼ ደስ አለኝ። በቃ የድሮ ጎረቤታችሁ ስብስብ ብለን እንመጣለን። ይሄን ልንገርሽ። ግድ የለም ጋሽ መርጊያ፣ አታስቡ። አሁን በጣም ደህና ነው፣ አይምጡ፣ ችግር የለውም ትንሽ ኮረፍት ስለሚፈልግ ነው። ያው በደንብ ይሻለውና እኔ ራሴ ጠራውታለሁ። እግዚአብሔር ይስጥልኝ። በጣም ነው የማመሰግናቱ። መርጋ በቃ መርጋ ደውሎ ነበር፣ እመጣለሁ በይልኝ ሰላም። እሺ እሺ እሺ እሺ፣ ቻው። ምን አይነት ጣጣ ውስጥ ጤና ይስጥልኝ አቶ ታዬ። እንዴት ነ አቶ ታዬ፣ አንተ እንኳን ባት መጣ ይሻላል። ወዲህ እኮ ደከም ምን የሚያደርገው? ይቅርታ አርግልኝ አቶ ታዬ። ግን ምን ሆነ ነው እንዲህ ቱልቱል ላይ ሆንከው? ምን ያን ያህል ትላለ? አቶ ታዬ፣ ላገኘው ሰው ሁሉ ቤቴን እየጨረስኩኝ ነው፣ የሲሚንቶው ዋጋ ተወደደ ሴራሚክ የሚሰራው ልጅ ስራ ቋርጦ ጠፋብኝ። በሩን የገጠመው ልጅ አስተካክሎ አልገጠመልኝም። ድክም እኮ ነው የምትለው አቶ ታዬ። እንዴ አቶ ታዬ፣ የፈለገ ቅርብ ሰው ቢሆንስ ላገኘው ሰው ሁሌ ጓዳህን ጉድ እያነሳህ ትዘገዝካለህ። ሰው የራሱ የሆነ የጓዳ ችግር አለበት። በዚያ ላይ አንተ የራስህን ጉድ ስትዘገዝክበት ክብድ ነው የሚለው፣ ጭንቅ ነው የሚለው። ልክ ነው የእኔ ጌታ። ትልቋ ልጄ ዘንድሮ ማትሪክ ተፈታኝ ነች፣ ትንሹ ልጄ ሰፈር እግር ኳስ የሚችለው የለም፣ ሚስቴ የሴቶች ችድር እንቃጣ ድርግ የያዘች ዳኛ ነች እያልክ ላገኘህ አስተካክላለሁ። እንደዛ ይሻላል፣ እንደዛ ይሻላል። ባይሆን እሺ ሰላሙን አቶ ታዬ። ህይወት ስደውልልሽ እኮ አላነሳልሽኝ። አላየሁትም ነበር ስራ ይዤ ነበር እኮ ስደውልልኝ። የት ሆነሽ ነው? አዎ አሁን ገና ከመስሪያ ቤት እየወጣሁኝ ነው። ምን ነው በሰላም ሰዓት? እኮ ገና እኮ ነው ጠዋት። አንተ አይደለክ እንዴ ኢሳያስ ተሽሎታል ብለህ የነገርከኝ ጠዋት ላይ ደውለህ እና? እናማ ልጠይቀው እየሄድኩኝ ነው። ምን አስበህ ነው? የት ቤት ፒተር? እየቀለድክ ነው እንዴ ወንድሜ? ከሆስፒታል ሆስፒታል ወጥቶ መጠየቅ ይነሰኝ እንዴ አው፣ ዶክተሮቹ አሁን ረፍት ያስፈልገዋል ሰው እንዳያዩ ብሏል ዶክተሩ። የፈለገ ነገር ቢሆን ቤት መሄድ አይቀርም። እሺ እሱ እንኳን ቢተኛ ሰላምን እና አግንቻት፣ ሰላም ራሱ እሱም በመከባከብ ኮፒ ሆናለች። ይሄማ ከሆነ ለራዳትና ላግዛት ይገባል። እሱም ቢሆን ያስፈልግም ነበር እኮ ወይኔ ወይኔ ወይኔ ወይኔ ሴትዮ እዛ ቤት ሄዳ ነገሩን ድብልቅልቁ ከማድረጓ በፊት እኔ እዛ ቤት ሄጄ ነገሩን ማስተካከል አለብኝ። ምን ሆነህ ነው እንዲህ የሚያጣድፈህ? ምን አስበህ ነው ሚስትህ አባረረች እንዴ? እንደፈረው መፍጠን አለብን። ህይወት እየመጣች ነው። ቅድም እኮ ደውላልኝ። ዛሬ አይሆንም ሌላ ቀን ትመጫለሽ ብያት እኮ ነበር። አሁን ተደዋውለን ነበር እየመጣች መሆኑን ነግራኛለች። ሁኔታዎች ነገራቸውን ሳይለዋውጡ? ከዚህ ዜና መውጣት አለብን። ባይሆን ከመሸ በኋላ ወደ ማታ እንመለሳለን። የመጣው ሰው በሙሉ ሁሉንም ሚስጥር እያወራ እኔ ራሴ ተሸማቀቅኩኝ። አዎ እሱ እንዳልሽው እኮ የአእምሮ መዛባት የሚፈጥረው ችግር ነው። አሁን አባ ብለን እግረን ማፍተታት አለብን ብለን መውጣት አለብን። የውሸሞችሽ ስልክ መቼም ማባሪያ የለውም። ለ እባክሽ እንኳን እኔ ቤተሰብ የሆነ ሰው ይቅርና የውጭ ሰው ባህሪሽ መላየተያክተው ትንሽ አየር ይቀበላል አልገባኝም ምንድን ነው እየሆነ ያለው ኢሳያስ እንደምታየው በተአምር እንግዲህ ከአደጋው ተርፏል እግዚአብሔር ይመስገን እሱንማ እያየሁት ነው ያው ዶክተሩ እንደነገረኝ ከሆነ እሺ ዶክተሩ ምን አለ ከዚህ በኋላ ያለውን ህይወቱን በሙሉ ያየውን ነገር የሚናገር ክብረ ነክ የሆኑ ነገሮችን ሁሉ በሙሉ አውጥቶ ዝርግፍ የሚያደርግ ሰው ሆኗል። በእርግጥ ብዙ አያስቸግርም፣ ግን ጤናማ ግን አይደለም። ብዙ አያስቸግርም። ታያለሽ እንደ ያየሁትን ስቃይ እኔ ነኝ የማውቀው። እንደ ዛሬ መፈጠሬን ራሱ ጠልቼ አላውቅም። ይሄኛ ያለ ለነገሩም፣ ገና ከመድረሴ እኮ አረገረገ። እስኪ ተይኝ በእናትሽ። ለማንኛውም አሁን እየወጡ ስለሆነ አነከታል ወዴት ወዴት፣ ምናምን የሚል ጥያቄ በጭራሽ አልፈልግም። እሺ በቃ፣ የምልሽን ታደርጊያለሽ። ገብቶሻል? ገባኘት። በይ በቃ አሁን እስኪ እኔ ስልክ ደወልኩላት፣ እሷ አታነሳም። ደጋግመሽ ደጋግመሽ ደውዪላታ። ኢሳያስን ይዘን እየወጣን ነው። ወደ ቤት እንዳትመጭ። ተመለሰች ወደ ቤት ወጣ ብለን ተናፍሰን እግር ተፍታቶ ትመለሳለህ ብዬሽ እኮ ነው። ህይወት እየመጣች ነው አላላችሁም እንዴ? በቃ ህይወት ጋር አብረን ቆይተን እንወርዳለን። ምን አታደፋችሁኝ። እሳ እናንተ እሷን ቀባጥ በላት ምን አለባት

በቃ እኛ ወጣናል። ነገ ከነገ ወዲያ ታያዋለሽ። በቃ እንዴ፣ አሁን ፎቁን መውጣት ጀምሬያለሁ። ያላችሁበትን ቦታ ወይም ንገሪኝ። እሺ፣ ቤት ገብተሽ አረፍ ማለት ትቻለሽ። ደሞ ፍሎር እንዳትሳሳች። እሺ እሺ። ደ ደርሳለች ፎቁን እየወጣው ነው አለችኝ። እንዳታገኘን ወይ በሌላ ደረጃ እንውረድ። እንዴ ፈጠን ፈጠን እያለ ብንወርድ አይሻልም? ቀስ ብለን ብንወርድ አይሻልም? ሰዎች እቃ እያስገቡ ስለሆነ መንገዱን እንለቅቅላችሁ እንጂ ፍጠን ፍጠን ውረድ እንጂ ውረዱ። አሁን ከስ ብለን አንወርድም። ምን አጣደፍን? አቶ ስራ አስኪያጅ እንዴት ነህ? አዎ እግዚአብሔር ይመስገን ተሽሎኛል፣ ወጣኝ ከሆስፒታል። አቶ ስራ አስኪያጅ ከበታች የሴት ሰራተኞች ጋር ለመቅበጥና የመስሪያ ቤቱን ፋይናንስ ለመጥቦጥቦጥ እዚህ እዚያ ስትል መች ጊዜ በቅቶ ማህበራዊ ግንኙነትን ታሳካለህ? ችግር የለም፣ ችግር የለም አቶ ስራ አስኪያጅ፣ እሺ ገና በአንድ ቀን ያረጀው ያለ እየተሰማኝ ነው። ቆይ አሁን እንዴት ብዬ ነው ከቤተሰቦች ጋር፣ ከጎረቤቶች ጋር የምኖረው? እኔ ቤትም ሰተት ብሎ ገብቶ ከመበተኑ በፊት አትሊስት ለተወሰነ ጊዜ ማራቅ አለብን። ከባድ ችግር ውስጥ ነው ያለ ነው። ቆይ እስከ መቼ ጊዜ ነው የምናረቀው? እኔም ህይወትን አሳምኛት ረፍት ወታ ክፍለ ሀገር ድርሰ አርፋ እንድትመጣ አድርጌ ለተወሰነ ጊዜ ኩሪፍቱ ደብረዘይቴቼ አልጋ ላይ ያዝላችሁ እና ዘርፍ ታርጋችሁ ትመጣላችሁ። ሄሎ አቤት፣ አቤት ማን ልበል? ፍቅርተ ፍቅርተ፣ አላወኩሽ እንዴ? ቀድሞኝ መስሪያ ቤት ጸሐፊ የሆነች ሰሬ ነበርሽ እንዴ? አለሽ እንዴ? ፍቅርተ እንዴት ረሳሻል ነው። አንቺ ማለት እኮ ዘመናዊ የኪስ ድንኳን ሰባሪ ማለት ነሽ። እንዲ እንዲ ሰውን ባብለሽ እና በቃላት ላይ ቃላት እንሸርበሽ ቁርስ መጋበዝ እንዳለብሽ የምታውቂ ጮሌ ጎለሽ ስለ ደወልሽልኝ አመሰግናለሁ ፍቅርተ ችግር የለም ችግር የለም ቻው እናንተ ግን ምን አስባችሁ ነው እዚህ ሆናችሁ ሩቅ እንደሆነ ነገር ስታወሩኝ የነበረው? ያው እንደው እንዳት ለፊት ኮ ብዬ ነው። ላንቺ አስባ ኮ ነው የፈለገ ነገር ቢሆን ለኢሱ ከዛ ሁሉ ነገር ከተረፈ በኋላ ዝም ብያቸው። ባክሽ ገና ለገና ወንድሜ ፒተር በቅርቡ ከሌላ ሴት ልጅ ስለወለደ እሱን ለአንቺ ይነግርብናል ብለው እረፍታተው ሲሯሯጡ የቆዩት አንተ ወስላታ፣ እንደ ፈራሁት ሆነ።